ጋሩ ት እጥፍ ይሆናል ሐዘንን ሲጋርቡት ደግሞ ይቀንሳል የሚባል ጨዋታ አለ። ቆንጆ ጊዜ ተቀብዬ አላውቅም። ከእንዳንተ አይነቱ ሰው ተምሮ ካልበቃ ሕሊና ካነሰው ስራና ምግባርህ እያደሩ መጥበብ ከአንተ አልቀበልም። አትበቃም ለጥበብ እኔ አልቀበልም አልቀበልም አልቀበልም አልቀበልም አልቀበልም ረጎራው ነረጎራው አገሬ አሞኛል አሞኛል ባጥር መታጠሬ እውነ አልነበረም ወይም መንደርህ መንደሬ ተቀይጦ ደሜ ሁሉም ቤት ገብቼ እንዴት መለያየት ይሰበካል ደጄ ራገሬ ራገሬኝ ራገሬኝ ራገሬ እንዲህ ባለ ድፍረት ተቀበላት አትበለኝ። የነፃነት አምባ አንድ ሀገር ነው ያለኝ ወንድማ ማቾችንን የአንድ እናት ልጆች ለሚከፋፍለን ከቶ ማንም መቼ እኔ አልቀበልም አልቀበልም አልቀበልም አልቀበልም አልቀበልም። አሁን ወደ እንትናችን ደግሞ ወደ ጨዋታችን፣ ቃያቱን ስርሽር ሲሪ ረግጫ፣ አሁን ወደ ጨዋታችን እንገባለን። አዎ፣ አድማጮቻችን፣ ከአዝሚዬ በጣም የምወደው ጨዋታ አለ። ጣሊያኑን እወደዋለው፣ እንግዳን እወደዋለው። ከማሪዬ ጋር ከማሪቱ ጋር ያለውን ጨዋታዎች በጣም ወዳችባለሁ። እስኪ ዛሬ እንግዳ ሆነ ዱብዳ ሆነ ብናል። ለማንኛውም ከእንግዳውን ጀምር። እንግዳ፣ የሚገርምሽ ነገር አንቺ ጋም ተጫውተ ነው አልባ እንግድነት በጣም የተከበረ ነገር ነው። እንግዳን ማክበር ባህላችንም ነው። እውነት ነው። እና እንግዳ በሚከበርበት ወቅት ግን አንዳንድ ፋውሎች ይኖራሉ። ገብቶሻል አይደል? እንግዳ ተቀባይ ነኝ ስትይ የእንግዳውን ሁኔታ ማስተዋል አለብሽ። ማን ነው እንግዳው? ሌባም ሊሆን ይችላል አይደለም አዎ የእንግዳውን ነገር ማጣራት አለብን ነው ከውጭ የሚመጡት እንግዶችም ማን ናቸው ብለን እንግዳ መቀበል ብቻ ሳይሆን ወዴት ወዴት ወዴት እንዴት ነው ማወቅ? ማለት መጠየቅ እንኳን የለም። በእርግጥ እኔ አሁን ባደግኩበት በምዕራብ ጎጃም አካባቢ እንደዚህ አይጠየቅም። ከየትም መጣ ከየትም፣ ሰው ስለሆነ ብቻ በእንግድነቱ ይከበራል። ያው ዘመኑ ነው እያጠራጠረን የመጣው እንጂ እና ግን ዞሮ ዞሮ ከዛሬ ሰላሳ አመት በፊት የተፈጠረ አንድ ታሪክ ነው የምነግርሽ። እንግዳ እንግዲህ ክቡር ነው፣ እኛ ሀገር እንግዳ በጣም ይከበራል። አሁን አንቺ እንግዳ ሆነሽ ከመጣሽ እግርሽን ታጥበሽ ያለው ፍትፍቱ፣ እርጎ፣ ምኑ በቃ ያለው ነገር የሚበላው ነገር መቼም የሚጠጣውም ነገር ያው ያውት የሚታወቂ ነው። እና ክሊፕ ላይ እንኳን ቢያንስ ታየዋለሽ። እኛ ሀገር ባትጅ እንኳን እና ማዘር እና ፋዘር ቀስ ብዬ ነው እንዳይሰሙ። ማዘርና ፋዘር እኛን ከመውለዳቸው በፊት አይግባቡም ነበር፣ ተቃራኒ ናቸው እና እንደው ሙሉ ሰው ዛሬ ምሳህን ድንች ብሰራልህ፣ እንደው አይ ለምን ሽሮ ስሪ። ቢፈልገው ራሱ ቢፈልገው ራሱ ተቃራኒ፣ ከእሷ ተቃራኒ ለመሆን ማለት ነው ሙሉ ሰው እንደው እንቁጣጣሽ ደርሷል፣ ጠቦቲቱን ብትገዛ፣ አይ ጥጃ ነው ማርደው። ተቃራኒ በቃ ኮምፕሊትሊ ተቃራኒ ነው። አንዳንዴ ያው መቼም በውበት ከሌሎች ጋር እይታ ስትገባ ወይም ምናምን በሆነ የሚጠረጥረው ነገር አለ ብቻ ያልተዋጠለት ነገር ስለነበረ በአብሮነታቸው ላይ ተቃራኒ ነው እና ለካ ውሽማ ነበራት። ኦኬ ማማ ሽማ ነበራት እና ዕድር ከፍላ ስትመለስ የድሮ ሽሙዋን ታገኘውና፣ ኧረ አያሌው ምን አፈር በላለህ አንተ! አለህ? ደህና ነህ? ውይ አለሁ። እኔማ ምን ያን ሽፍት አባልሽን ካገባሽ በኋላ ረሳሽኝ እንጂ ምንም አለሁ። ምን ሆናለሁ። ደህና ነህ ግን እንደው? አለህ በጤና? ደህና ነኝ። መቼም እንዳልጠይቅሽ እየመጣሁ መቼም ባልሽም ክላሽ አለው። መቼም እንዳይጠረጥር ብዬ ይኸውልህ፣ ዝም ብለህ መሸትሸት ሲል የእግዚአብሔር እንግዳ ብለህ ነው እኔ አስገባለሁ። ባለመሳሪያ ባል መስሪያ እኮ ነው። ተይ እንጂ ባለ። ና ዝም ብለህ አልኩህ፣ ሽልሽል ና ዝም ብለህ እሺ። ልና ተስማምቶ በሀሳቧ ላይን ያዝ ሲያደርግ አዎ ኳኳኳኳኳኳ እኔ ነኝ የእግዚአብሔር እንግዳ፣ መሽቶብኝ ነው እናሳድሩ ይባካችሁ። በዚህ በተወደደ ኑሮ ደግሞ የማን አባቱ ነው አናሳድርም፣ እዛ የምታድርበት እንፈልግ አባባ። ተቃላን ያደል አዎ፣ ወይኔ እንግዳ ናግባ ገባ። እሷ በጣም ብልሃተኛ ናት። ሽሮ እና ዶሮ ነው የሰራችሁ ብላት ከመሀል ላይ ያለውን ትሆና፣ ወደ እራት ቀረቡ። የዘንድሮ እንግዳ እኮ እናንተ እንዲሁም አይኔ ወጣ እኮ ነው። ከእኛ ጋር ምኮራት መብላት ያምረዋል ደግሞ ዶሮ ወጥ፣ ጭራሽ ዶሮ ወጥ ከተኛ ጋር ልትበላ በሊያውል። ከበላህም ሽሮ ወጥ እዛ አቅርቤልሃለሁ፣ መደቡ ላይ ቁጭ ብለህ። እንግዳ ወይ ና ከእኛ ጋር ዶሮ ትበላለህ። ናቅር ቀረበ። አንተ ተመረቅ ተመረቁ፣ ብላ ደሞ አጥንት ልትበላ ነው። ተመረቅ ተመረቁ፣ እየፈተፈትክ ብላ። ደሞ ከተስጋው ደሞ ያምራል። እንግዳ እንካ፣ ፈረሰኛ፣ እንካ፣ መቋደሻ፣ ብላ ብላ ብላ፣ እንዳትሳቀቅ ብላ። ወይኔ በደምብ አድርጎ በላ። ያው መሀል ላይ ጨዋታዎችም ምንም አሉ ግን ነገሩን ለማሳጠር የመኝታ ሰዓት ደረሰ። የመኝታ ሰዓት ደረሰ። ኩራዝ ነው ያው ታውቂያለች፣ ገጠር ከተወሰነ ሰዓት በኋላ ራሷ ትጠፋለች። ባትያት ልክ ነው ያው ልክ መኝታ ሰዓት ላይ ጋር እናንተ ዱይሉም ታ የለውም እኮ አልጋ ላይ ም እኮ ልተኛ ይላል እኮ። ወይኔ ማዘር ጋር ያውል እዛ ቆዳ እንጥፍልሃለሁ መሬቱ ላይ ሄደ፣ እዛ ተኛ። ሄደ እንግዳ ና እኔ እነሳለሁ። አልጋው ላይ ተኛ። ወይኔ አልጋው ላይ ተኛልሽ። እና ያው ሽቦ አልጋ ነው ሽቦ አልጋ ደርሰሽበታል? ሽቦ አልጋ። አዎ አዝመኛ እዛች ላይ ተኙ እና መብራቷ ከጠፋች በኋላ ሲጥ ሲጢጥ ሲጢጢጥ ሲጢጥ ይላል። ምን አይነት እንግዳ ነው የመጣብኝ? እናንተ አትነቅንቀኝ፣ አትነቅንቀኝ ብያለሁ። አዎ ይነቀንቀኛል እንዴ! ምን አይነት እንግዳ

ዋው ወዳጆቻችን፣ በነገራችን ላይ ባለመግባባት ውስጥ የምናጣቸው በጣም በርካታ ነገር ብዙ ነገር አለ። ለዛ ወዳጆቻችን ፍቅር ይስጠን፣ ሰላም ይስጠን እያለን ነው የምንገኘው። በዚህ ነገር ውስጥ የገባችው እንግዲህ ከባለቤቷ ፍቅርን ስላጣች ሁሌ ተቃራኒ ስለሆነ ፍቅር ስለጠፋ ነው። ከዛ በኋላ ነው ያኛ ከተወለድነው በኋላ ነው እንግዲህ ያው ፍቅር እውነት ነው እና ዋናው ነገር ግን አያያዝ የትዳር አያያዝን አመራርን በደንብ ማወቅ ያለብን። እንትን ካላል ካልመራ ነው ትዳር እንግዳ ይመጣል በደንብ ትዳራችንን ካልያዝ ነው በፍቅር አድማጮች፣ እንግዳ ይመጣል፣ እንግዳ ይመጣል። ወይ እንግዳ ዋው ደስ ይላል ወዳጆቻችን ቆንጆ ጊዜ ዳና ኮኔክሽን ነው የደስታችሁ ዋስጠበቃ ማለት ነው የውስጤን ጨለማ በፈገግታ አድምቆ የልቤን ስብራት በጥርስ የደብቆ ደስተኛ ያረገኝ መተከዜን ትቼ ኩርፊያዬን ሸኘሁት በዳና ተክቼ እያልን ነው የምንገኘው ኧረ ግጣሚ ቆንጆ ጊዜ በጣም የሚገርም ግጥም ነው አድማጮቻችን ካፍታ ቆይታ በኋላ ከመልእክቶች በኋላ እንመለሳለን። በያላችሁበት ቆንጆ ጊዜ እንዲሆን የአክብሮት ግብዣችን ነው። ዳና ኮኔክሽን ነው። አቴንሽን ለዳና ኮኔክሽን ብለናል።